ቢጨማደድ ብዙ ለፍቶ ነው እኔ ቆንጆ የኔ የፊት የፈለገ ነገር ቢሆን ቆንጆ ልጅ ቆንጆ ልጆች ወልድ ሆነ ልጆቿን አድጋ አርጋ የበላችና ልጆቿን ጥላ ከማንም ጋር ወልዳ የተዘበዘበች ወይ ብር አጭበረበረች እምሷን ልካ በብር ገዛች ቆማሻረ ሞጠች የሚለኝ የለም ገባሽ እንዲ እንደወንድ እንኳን ለራሴ ልጆች ለሀገሬ የተረፋ ያለው ለዘር ማንዘር የተረፈ ያለው አንቺን ዘረርስ፣ ክፍታፍ ሽንት ቤት በኢትዮጵያ ባህል የሌለ አረ፣ እየላስሽ የምትኖሪ፣ በስባሳ ሂዱ ጠይቁ። አረ አለው አረ ናምጣ ብላ እየላሰች ባለጌ ስድ ክፍታፍ፣ እንዳንቺ መሆን አክቶ ናቸው። ፊልተርሽን አውልቂ፣ አሁን ፊልተር ሙሉ

ገና ለገና ገና ለገና ገና ለገና ለዚህ ምስኪን ሰውዬ ግፍት የሰጠችው ብለሽ ገና ለገና እኔ እረሳሁ ሁለት መሰለሽ ነገር ደብሊው ሲ

አሁን ካላሳበርኩሽ ነ ጅጅ አደለም ዳይቦ ደግሞ ጌት መጥቶ ጌት እንደማእናሳይሻል አሳይሻል። እንደው አንቺ ካላሳረርኩሽ ታያችሽ። ከዚህ በኋላ ዳይቦ ጌት የለም ለአንቺም ለሌላም የለ፣ አዘግቼዋለሁ። ተረጋብረረ ፕሪንስ ከቤተሰብ ጋር አንቺ ቁሞ ቀር የወላድ ጅብ ስንት ድሃ ድሃ አንቺ እኛ ኢትዮጵያን ሴቶች በዚህ ልጥፋ ልናጠፋት እንችላለን። ልጇን እኮ እንዲይዛ እኮ ዱርዬ የምትያት ዱርዬ እናት አይቻለሁ። የምታጨስ የምትጠጣ ልጆቿን ግን ልጆቿን ግን አደለም መካብ ከዚች ከኛ ሀገር የበለጠች ዱርያ፣ ለ ግን በልጆቿ እናሏ የተነካች ሴት ናት ጭንቅላቷ። አየሽ ልጅ ማለት እ ልጅ ማለት እንዲ እኔ በጨክን በጨክን በልጅ አልጨክርም። ምክንያቱም የልጅን ፊሊንግ ስለ አንቺ ባለጌ ማናት ልጅ አለች ተብላ ይከዳች እዚህ ሚዲያ ላይ። ዩ አር ዘ ፈርስት ኤንድ ዘ ላስት ዩ አር ዘ ፈርስት ኤንድ ዘ ላስት ዘ ፈርስት ኤንድ ዘ ላስት። ጌታ ሆይ፣ ልጅ የምትገዳ ኢትዮጵያዊ ዜጋ እዚህ ጋር እንዳታሳይ። ሄለን እንኳን ቀም ጠብቃ ሄለን ቄጦ፣ ይህን ወንድሜ ያሳደግኩት እኔ ነው ልጇ ነው ብላችሁ ያላችሁት ይሄ ወንድሜ ብላ አሳየች። ስንት እዚህ ጋር የምታያቸው የሚሆኑ እናቶች ናቸው። ለልጆቻቸው አንገታቸው የሚደፉ ምታያቸው ልትኮሪ ይገባሽ፣ ከኛ ጭምር እስከነ ምናምናቸው እናት ከአኳለ ቀና ብለሽ እናት ነኝ ላይ እኔ እኮ አንዳንዴ እኮ ይቺ ልጅቴ የምትናገረው ነገር አንዳንዴ እንደው ሞራል ትነካለች እያልኩኝ ነበር። ትበልሽ አንቺንማ፣ ትበልሽ፣ ትበልሽ። እዚህ ላይ ፕሪንስ ኔ ቆንጆ ቴንኪዩ መማኘል

ለልጅሽ እምስ የልጅ እምስ አይደለም ምናም ብለሽ ከምትከራከሪ፣ እናትየው እናትየው መጀመሪያ ስለ ልጅሽ እምስ ከልጅሽ እምስ የወጣችኋት ልጅቷን ውሰጅና ና በስነ ስራ በወንድ እጅን እያደገችው ያለችው ልጅቷ ኦኬ። እየሸርም ወጠች የምትልክልሽ ገንዘብ የለም? ለልጇ አታረግም እንደ አንቺ። እናትየው ራሱ ልጁ እያያዘ ልጇን አትጠይቅም ምናምን የሚለው ለነገሩ ልጅ እናቱ ምን መስለው የፈለገ ነገር እናት ንደምስ አንቺ ክደሻት ይሆናል። እች ልጅ አንድ ነገር አለ። አንድ ነገር አለ። እናት እናት ለልጇ ካልሆነች ከአንቺ የወሰደችው ማለት ነው። ከአንቺ ስድ ባለጌ

ባለጌ ሰው እንዴት ልጁን ይክዳል? ሪፖርት እያስደረገች ነው። ኮፒ ሊንክ አድርጎ እሷ እስቲ ወንድ እስቲ ወንድ እስቲ ወንድ ኮፒ ሊንክ አድርጎ ልጆች፣ እናንተ ደግሞ እንትን በይ ብላችሁ ምንድነው፣ የት አለ እናትዬው? እናትዬው ውሰጅና ትልቅ ሴት ነሽ አደለም። የምትልክልሽ ነገር አለ አደለም። ውሰጅና እናትየው የልጅሽን ልጅ ከወንድ እጅ አውጥተሽ በዛሬ ጊዜ እንኳንስ ወንድ ልጅ ሴት እንኳን ቤተሰብ እንኳን ተሰብስቦ ቤተሰብ ተሰብስቦ ልጅን ማዳን አይችልም፣ በፍጹም አይችልም። አንድና አንድ ምንድ ያለች እናተብያ እዚህ መጥተሽ ልጄ ማለት በልጅነት የወለድኳት ብለሽ ከማለትና እዚህ የእምስ ዘበኝ ጠበቃ ከመሆን ጠበቃ ከመሆን ቀጥ ብለሽ ሄደሽ የልጅሽን ልጅ የልጅሽን ልጅ ወስደሽ አሳድጊ። እችኛ ጠፍታብሻለች። የልጅ ልጅሽን ግን አሳድጊ፣ አሳድጊ።